ታሪካችን የሚጀምረው እንደ አውሮፓያን አቆጣጠር በ2027 ዓ.ም ሲሆን የሰው ቦክሰኞች ተረት የሆኑበት ቀለበቱ በረጃጅምና አስገራሚ ሮቦቶች የተቀየረበት ዘመን ነው ታሪካችን ቻርሊ የተባለ የቀድሞ ቦክሰኛ አሁን ደግሞ የከሰረ የሮቦት ቦክስ አሰልጣኝ የሆነን ሰው ያስተዋውቀናል ቻርሊ የሮቦቶች ፍልሚያ በሞላበት በዚህ ዓለም ውስጥ የራሱን ሜካኒካዊ ተዋጊዎችን እየገዛና እየጠገነ በማፋለም ኑሮውን ለማሸነፍ ይሞክራል። ይሁን እንጂ ስኬት ከሱ የራቀ ነበረ። አብዛኛውን ጊዜ በተሳሳቱ ውሳኔዎቹ ተከታታይ ሽንፈቶችን የሚያጋጥመው ሰው ነው። አንድ ቀን ቻርሊ እንደለመደው አምቡሽ ብሎ የጠራውን ሮቦቱን ከአንድ በሬ ጋር ለማፋለም ሃያ ሺ አስይዞ ይገባል። ፍልሚያው በአምቡሽ ብልጫ ለትንሽ ጊዜ ቢቆይም ቻርሊ በታዳሚው መካከል በነበረች አንዲት ሴት ላይ ትኩረቱን በማድረጉና ሮቦቱን መቆጣጠሩን በመርሳቱ አምቡሽ የበሬው ሰለባ ይሆናል። ግጥሚያው በአምቡሽ ሽንፈት ይጠናቀቃል። በዚህም ምክንያት ቻርሊ አሸንፌ አተርፍበታለሁ ብሎ በግዴለሽነት የገባው ውርርድ ዕዳ ውስጥ ይከተዋል። ቻርሊ ከዚህም አልፎ ለተለያዩ ወሮበሎች ዕዳ የነበረበት ሲሆን ይህ ሽንፈቱም ችግሩን ይበልጥ ያባብስበታል። በዚህ አስቸጋሪ ወቅት ታዲያ ቻርሊ ያልጠበቀው ዜና ደረሰው። የቀድሞ የሴት ጓደኛው ከዚህ ዓለም በሞት መለየቷንና ማክስ የተባለው የ11 ዓመት ህፃን ልጁን የመንከባከብ ኃላፊነት በእሱ ላይ መውደቁን ሰማ ቻርሊ በማክስ ህይወት ውስጥ ምንም ተሳትፎ ስላልነበረው መገናኘታቸው እንግዳና አስጨናቂ ነበር ለሱ ማክስ አስተዋይ ልጅ ቢሆንም የአባቱ በህይወቱ ያለመኖሩ ነገር ግን ክፉኛ ያስከፋው ነበረ ቻርሊ ከገንዘብ ችግሩ ለማምለጥና የወላጅ ኃላፊነትን ለመሸሽ በሚያደርገው ትግል ውስጥ ባልተጠበቀ ሁኔታ ከማክስ ሀብታም አክስትና ባሏ ጋር ተገናኘ። ዲቦራ የተባለችው የማክስ አክስት ማክስን ሙሉ በሙሉ ልጁ አድርጋ ልታሳድገው ብትፈልግም ቻርሊ ግን በዚህ ሐሳብ ወዲያውኑ አልተስማማም። ነገር ግን ሀብታም መሆናቸውን ሲመለከት አስቸኳይ ገንዘብ ስላስፈለገው አክስቱ ሳትሰማ ከባሏ ጋር ልጁን ማክስን በመቶ ሺህ የአሜሪካ ዶላር ሊሸጥላቸው እንደሚችል ያሳውቀዋል። ባልየው ሚስቱን ማስደሰት ስለፈለገ ተስማማ። ቻርሊ ልጅህን ሸጥክ እንዳይባል ስለፈለገ ጊዜው ክረምት መግቢያ በመሆኑ ሁለት ወር ብቻ እሱ ጋር እንዲቀመጥና ከክረምት በኋላ ሊወስዱት ያመቻቻል። ስምምነቱን ሲፈጽም አምሳ ሺውን አሁን በመቀበል ሌላኛውን ደግሞ ከሁለት ወር በኋላ ልጁን ሊወስዱት ሲመጡ ሊቀበል በስውር ተስማማ። ቻርሊ ራስ ወዳድ ስለነበር ልጁን የማወቅና አባት የመሆን ኃላፊነቱን ትቶ ፈጣን ገንዘቧን አግኝቶ ራሱን ከዕዳ ማዳን ይመርጣል። በዛ ክረምትም ማክስ ለአባቱ ቻርሊ የህይወት ዘመን ግራ መጋባትና የተስፋ መቁረጥ ምንጭ ከሆነው ከሮቦት ቦክስ ዓለም ጋር ሳይታሰብ ተዋወቀ። ቻርሊ ከዚህ ቀደም ቦክሰኛ የነበረ ቢሆንም አሁን የውድድር ሮቦቶችን ከማበጀትና እያፋለመ ገንዘብ ከመስራት ባለፈ ተስፋ አልነበረውም። ስለዚህ እንደለመደው ልጁን ሽጦ ባገኘው 50 ሺ ኖይዚ ቦይ የሚል ስያሜ የተሰጠውን ሮቦት ገዛ። እሱንም ይዞ አነስተኛ የትግል ቦታዎች ላይ መሳተፍ ጀመረ። የእያንዳንዱ ፍልሚያ ዓላማ አነስተኛ ገቢ ማግኘት ቢሆንም ቻርሊ አሁንም ቢሆን ያለማቋረጥ ሽንፈትን ይቀምስ ነበረ። ኖይዚ ቦይም እንደ ሌሎቹ የቻርሊ እቅዶች ከንቱ ሆኖ ቀረ። እንዲያውም አንድ ቀን በአንድ ፍልሚያ በሁሉ ነገሩ ከእሱ እጅግ በሚበልጥ ተፋላሚ ተቀጥቅጦ እንደ ብረት ክምር ተሰብስቦ ነበረ ከግጥሚያው የወጣው። ይህ ሽንፈት ቻርሊን ወደ ተስፋ መቁረጥና ንዴት ቢገፋውም ለማክስ ግን ትልቅ ትምህርት ነበረ። የሮቦት ቦክስ ውስብስብ ዓለም የአባቱን የማቋረጥ ትግልና ሙከራዎች፣ እንዲሁም በሽንፈት ውስጥ እንኳን ተስፋን እንዴት መፈለግ እንደሚቻል የሚማርበት አጋጣሚ ሆነለት። ይህ የፈተና ወቅት የአባትና ልጅ ግንኙነት መጀመሪያ ነበር። በኖይዚ ቦይ ላይ ከደረሰባቸው ሌላ አሳዛኝ ሽንፈት በኋላ ቻርሊ እና ማክስ የጥገና ዕቃ ፍለጋ በጨለማ ወደ አንድ ትልቅ የቆሻሻ መጣያ ስፍራ አመሩ። በዚያ ሌሊት ማክስ በቆሻሻው ክምር መካከል ሲንቀሳቀስ ድንገት ተንሸራተተ እንደ ድንገት ግን ከፍ ካለ የብረት ክምር ጠርዝ ላይ በመንጠልጠል ወደ ጉድጓድ ውስጥ ከመውደቅ ለጥቂት ይተርፋል። ወደ ገደሉ ከመግባት የያዘው በክምሩ ውስጥ ተቀብሮ የነበረ የሮቦት እጅ ነበር። ቻርሊም በጭንቀት ውስጥ ሆኖ ደርሶ በፍጥነት ካነሳው በኋላ ማክስ ከብረት ክምሩ ስር ተቀብሮ ከሞት ያተረፈውን ያረጀ ሮቦት መመልከት ጀመረ። ማክስ የተመለከተውን ሮቦት ወደ ቤታቸው ይዞት ሊሄድ ፈለገ። ስለዚህም አባቱን ይህን ህይወቱን ያተረፈለትን አሮጌ ሮቦት ይዘው እንዲሄዱ ለመነው። ቻርሊ ግን ቆሻሻ ሊለቅም አልመጣምና ፈቃደኛ አልነበረም። እልህኝነትን ከአባቱ የወረሰው ማክስ አባቱ እንኳን ባይፈቅድለት ራሱ ከተቀበረበት ጭቃ አውጥቶ አዳሩን እየጎተተ ወደ ቤት ያመጠዋል። የተገኘው ሮቦት አተም የሚል ስም ነበረው። በቦክስ ልምምድ ወቅት ድብደባን ለመቀበል ብቻ ከሚሰሩ ሮቦቶች አንዱ እንደነበረ ይደርሱበታል። ይህ ግኝት ቻርሊን መጀመሪያ ላይ ብዙም አላስደሰተውም ነበር። ያረጀና ከጥቅም ውጪ የሆነ የብረት ክምር የመሰለ ሮቦት ምን ሊጠቅም ይችላል ብሎ ያስባል። ለማክስ ግን አተም ልዩ ትርጉም ነበረው። ታዲያ በተስፋ የተሞላው ማክስ ያረጀውንና ዝገት የያዘውን አተምን ሲያየው ወዲያው ነበር የወደደው። ሁለት ውድ ሮቦቶቹን በአጭር ጊዜ ውስጥ አጥቶ ዕዳ ውስጥ የገባው ቻርሊ ለዚህ ላረጀ ሮቦት ምንም ተስፋ አልነበረውም እና ማክስ አተምን እንዲያፋልመው መነዝነዙን ተያያዘው። ማክስ ከአተም ጋር በሚያሳልፋቸው ጊዜያት ሮቦቱ የሰው እንቅስቃሴዎችን በተመሳሳይ መልኩ የመኮረጅ ልዩ ችሎታ እንዳለው አወቀ። ይህ አስደናቂ ግኝት ምንም እንኳን ቻርሊ ልቡን ባይጥልበትም፣ ማክስ ግን በአተም የወደፊት እምቅ ችሎታ ላይ ተስፋውን ይጥላል። ይህ ግኝት ለአባትና ለልጅ እጣ ፋንታቸውን የሚቀይር ነገር ነበረ። በኖይዚ ቦይ ሽንፈትና ከጥቅም ውጪ መሆን የተበሳጨው ቻርሊ የአተምን እምቅ አቅም ሊያዩ አልቻለም። ነገር ግን በልጁ ማክስ የማያቋርጥ ንዝነዛ አተምን በአካባቢው ወደሚገኝ ሚስጥራዊ የሮቦት ፍልሚያ በማስገባት የአተምን አቅም ለመፈተሽ ወሰነ። ቻርሊን ጨምሮ ማንም አተም ያሸንፋል ብሎ ባይጠብቅም ይህ ትንሽና ተራ የሚመስል ሮቦት በማይታመን ሁኔታ አሸነፈ። ከቆሻሻ መጣያ የመጣው ሮቦት ከትልቅ ተፋላሚ ጋር ተፋልሞ የማሸነፉ ዜና በአካባቢው ሲሰማ ትልቅ መነጋገሪያ ይሆናል። ይህ ያልተጠበቀ ድል በማክስና በቻርሊ ውስጥ አዲስ የህይወት ተስፋን አመጣ። ማክስ በቅጽበት የሮቦቱን እያንዳንዱን እንቅስቃሴ በቅርበት በመከታተልና በማቀድ የአተም ሥራ አስኪያጅ ሆነ። ቻርሊም የሮቦቱን ድንቅ አቅም ሲመለከት ለዓመታት ወደ ደበዘዘው አሸናፊነቱ የመመለስ ዕድል እንደሚፈጥርለት ስለገባው ባይወደውም፣ ሙሉ በሙሉ ባያምንበትም ሮቦቱን ለማሰልጠን ተስማማ። ከአተም የመጀመሪያ ድል በኋላ የቻርሊና ማክስ ጉዞ ይጀምራል። ቻርሊ የድሮውን የቦክስ ዕውቀቱን በመጠቀም አተምን በትጋት ማሰልጠን ጀመረ። ለሮቦቱ ትክክለኛ የእግር አቀማመጥና የመከላከል ስልቶችን ማስተማሩን ተያያዘው። ይህን ሥራ አብረው ሲሰሩ በአባትና ልጅ መካከል የነበረው የተቆራረጠ ግንኙነት ቀስ በቀስ መሻሻል ጀመረ። አተምን ይዘው ከትንንሽ ፍልሚያዎች ወደ ትላልቅና ዕውቅ ሊጎች በመሸጋገር ይበልጥ ፈታኝ የሆኑ ውድድሮችን ገጠሙ። አተም በልዩ የመከላከል ስልቱ ብዙ ድብደባዎችን ተቀብሎ የመቋቋምና በተገኘው አጋጣሚ ሁሉ አጸፋውን የመመለስ ችሎታው በስፋት ይወራለት ጀመረ። የአተም አስደናቂ ስኬት የሮቦት ቦክስ ዓለምን ቀልብ መሳብ ሲጀምር ከበርካታ ተመልካቾችና አድናቂዎቹ በተጨማሪ በዚህ ፍጥነቱ የዓለም ቦክሲንግ ሻምፒዮን ይሆናል የሚል ስጋት በመነሳቱ በጊዜው የዓለም የቦክሲንግ ሻምፒዮን የነበረው ዙስ የተባለው ሮቦት አስተዳዳሪዎቹ ትኩረታቸውን ወደሱ ማዞር ጀመሩ። ስለዚህም አተምን ሊገዙት ፈለጉ። ቻርሊ ከነበረው የገንዘብ እጥረት ጥያቄያቸውን ተቀብሎ ሊሸጠው ቢፈልግም ግን አተም የማክስ ንብረት ነበረ። ሆኖም ማክስ ሕይወቱን ያተረፈለትንና የሚወደውን ሮቦት በምንም ያህል ሊሸጥላቸው ፈቃደኛ አልነበረም። ዙስ በዘመናዊ ቴክኖሎጂ ታገዘና አርቲፊሻል ኢንተለጀንስ የተገጠመለት ሊሸነፍ የማይችል ሮቦት ነበረ። በተደጋጋሚ እየተጠገነ በተያዘው በአተምና የቴክኖሎጂ የበላይነት በተላበሰው በዙስ መካከል የነበረው ልዩነት የሰማይና የምድር ያክል ነበረ። የዙስ ባለቤቶች አተምን መግዛት መፈለጋቸውን ማክስ ሲመለከት እንዳሰጋቸው ስለገባው በድፍረት ብዙ ህዝብ ባለበት ዙስን መግጠም እንደሚፈልግ አሳወቀ። በዚህ መሃል ነበረ ክረምት በመጠናቀቁ የማክስ ሀብታም አክስት በስምምነታቸው መሠረት ልትወስደው የመጣችው ማክስ ከዙስ ጋር ተፋልሞ የዓለም ሻምፒዮና ሊሆን በተቃረበበት ጊዜ ነበረና፣ የመጣቸው ከአተምና ከአባቱ መለየት ባይፈልግም በህግ የተስማሙት ጉዳይ ነበርና እያዘነ ከአክስቱ ጋር ለመሄድ ይገደዳል። ቻርሊ ከልጁ ጋር በነበረው ቆይታ ለልጁ ያለው ነገር ተቀይሮ ነበርና ቀሪውን 50 ሺህ እንኳን አልተቀበለም። የማክስን ደስታ ሊነጥቀው ባይፈልግም ግን አሁን ባለበት ደረጃ የፈለገውን ሊያሟላለት የሚችል ብቁ ወላጅ አለመሆኑን ስለሚያውቅና በድሎት ተመችቶት እንዲያድግም ስለፈለገ ብቻ ለአክስቱ አሳልፎ ይሰጠዋል። ቻርሊ ምንም እንኳን ብቁ አባት ሆኖ ባያሳድገውም ያለፈውን ስህተቱን ማረም እንደሚችልና መልካም አባት ለመሆን እንዳልመሸበት የተረዳው ብዙ ሳይቆይ ነበረና ወደ አክስቱ ቤት በመሄድ ለግድ የለሽነቱ ማክሰን ይቅርታ ጠይቆ በአክስቱ ፈቃደኝነት አተምን ከዙስ ጋር ለማፋለም ይሄዳሉ። በመጨረሻም የሮቦት ቦክስ ዓለም በጉጉት ሲጠብቀው የነበረው የአተምና የዙስ ፍጻሜ ግጥሚያ ተጀመረ። ቦታው በብርሃንና በቲፎዞች ጩኸት ተሞልቶ ነበረ። ግጥሚያው እንደተጀመረ ዙስ ከመጀመሪያ ዙር ጀምሮ የበላይነቱን በመያዝ አተምን በኃይለኛ ምቶቹ ያለማቋረጥ ይደበድበው ጀመረ። ቻርሊ የአተምን መደብደብና ከፍተኛ ጉዳት ሲመለከት ከአቅማቸው በላይ ጎርሰው እንደሆነ መጨነቅ ጀመረ። ነገር ግን ማክስ የአተም ዓይኖች ውስጥ የነበረው ቆራጥነት በማየቱ አባቱን ተስፋ እንዳይቆርጥ አጥብቆ ይነግረው ነበረ። በፍልሚያው መሃል አተምን የሚቆጣጠረው የርቀት መቆጣጠሪያ ክፍል በድብደባው ጉዳት ይደርስበታል። በዚህም ጊዜ ቻርሊ ያለው አማራጭ በፊቱን የቦክሲንግ ጥበቡንና የአተምን የመኮረጅ ችሎታ ተጠቅሞ ወደ ፍልሚያው እንዲመለስ ማድረግ ነበረ። ስለዚህም ሮቦታቸውን አስተካክለው ከውጭ ሆኖ የቦክስ እንቅስቃሴዎችን በማድረግ የአተምን እንቅስቃሴዎች መምራት ጀመረ። አተምን በምላሹ የቻርሊን እንቅስቃሴዎች እየኮረጀ ያለምንም ስህተት በቀለበት ውስጥ በፍጥነት መንቀሳቀስ ጀመረ። አተም በጉልበትና በቁመናው ከዙስ እጅጉን የሚያንስ ቢሆንም የቻርሊን የድሮ የቦክስ ቴክኒኮች፣ አስደናቂ ምት የመቋቋም ችሎታው ጋር አዋሃዶ የዙስን ከባድ ጥቃት መቋቋም ቻለ። ማንም ባልጠበቀው ሁኔታ አተም በዙስ ላይ ወሳኝ ምቶችን ማሳረፍ ሲጀምር ህዝቡ አተም እያለ መጮህ ጀመረ። የዓለም ሻምፒዮና ፍልሚያውም ባልተጠበቀ ሁኔታ እስከ መጨረሻው ዙር ዘለቀ። ዙስን የመሰለ ማንም ተጋጣሚ ያልተቋቋመው ሮቦት በአተም ጥንካሬና ቆራጥነት ይህን ያህል ጊዜ መቆየቱ ሁሉንም ያስገርማል። ፍልሚያው በደወል ነበር የተጠናቀቀው። ህዝቡም የዳኞችን ውሳኔ ለመስማት ተዘጋጀ። ውሳኔው ዙስን በነጥብ አሸናፊ አድርጎ ቢገልጽም በህዝቡ ልብና በመገናኛ ብዙሃን ዘንድ እውነተኛ አሸናፊዎቹ አተም ቻርሊና ማክስ ነበሩ። አተም ከተራ የቆሻሻ መጣያ የተገኘ ሮቦት ከመሆን ተነስቶ በሁሉም ሰው ተወዳጅ የህዝብ ሻምፒዮን የመሆን ታላቅ ክብርን አገኘ። ቻርሊም ቢሆን ለረጅም ጊዜ ሲመኘው የነበረውን የሻምፒዮና ክብር ባያገኘውም ከልጁ ማክስ ጋር ተገናኝቶ ግንኙነቱን ለማደስ እድልን ያገኘበት ጉዞ ነበረና ደስተኛ ነበረ። ታሪካችን እዚህ ላይ ያበቃል።